በስማብ ወበልዱ መንፈስ ቅዱስ አህዱ አምላክ ሃይማኖት አበው ዘፊላታውስ ምዕራፍ 104። የእስክንድሪያ ሊቀ ጳጳሳት አባ ፊላታዎስ ወደ አንጾኪያ ሊቀ ጳጳሳት ወደ አባ ዲዮናሲዎስ ከላከው መልእክት የከበርክ የተወደድክ ወንድም ሆይ የጻፍ ክልኝን አስተውየዋለሁ። እግዚአብሔር ዘመንህን ያብዛ ሹመትህን ከፍ ያድርግ ጣላትህን ያድክም እመቤታችን በድንግል ማርያም አማላጅነት በቅዱሳንም ሁሉ አማላጅነት ይጠብቅህ። እንሆ የጠየከኝን ጥያቄ ውቄዋለሁ። ልብህ ያሰበውን እግዚአብሔር ይፈጽም፣ በተድላ በደስታም ያጽናው። ይኸውም ስለ ጌታችን ስለ ኢየሱስ ክርስቶስ ሞት የጠየከው ነገር ነው። ነፍስ ከሥጋ በተለየች ጊዜ መለኮት ከሥጋ ከነፍስም አልተለየም። ከሥጋ ጋር የተዋሃደ መለኮትም በነፍስ ቦታ ምትኮኑ አልገባም። እንዲህ ቢሆን ኖሮ ክርስቶስ ባልሞተም ነበር። መለኮት ኃያል ነውና የማይደፈርም ነውና ሞትም ሊሰለጥንበት አይችልምና ሞትንም ድል የሚነሳው ነውና መለኮት ከመቤታችን ከድንግል ማርያም በነሳው ሥጋ እርሱን ተዋሕዶ ሞተ እንጂ ከሥጋ ፈጽሞ አልተለየም። አሁንም እግዚአብሔር ቃል በድንግል ማርያም ማኅፀን ሊዋሃደው ሥጋን ፈጠረ። የምትናገር የምታውቅ ነፍስ ያለችውን ሥጋ እነሳ እንበል። አምላክ ቃል ያለመለወጥ ያለመለየት ሥጋን ተዋሃደ ይኸውም በገጽ ልዩ በአንድ መለኮት አንድ ከሚሆኑ ከሦስቱ አካላት አንዱ አካል ነው። የኑሲስ ኤጲስቆጶስ ጎርጎሪዎስ መድኅን ቃል ሰው የመሆኑን ነገር በተናገረበት ድርሳኑ መንፈስ ቅዱስ በድንግል ላይ በወረደ ጊዜ ልዩ ልደትን በመወለድ አዲስ አምላክ የተባለ አዲስ ሰውነትን ከእሷ አይነሳ ዘንድ አርያማዊ ኃይል በእርሷ አድሯልና ብሎ እንደተናገረ ሥጋም ከእግዚአብሔር ጋር በጊዜው ሲዋሃድ እንደ ሴቶች ጽንስና መወል መውለድ ልማድ አይደለም። አሁንም የእግዚአብሔር ቃል ሊዋሃደው ከፈጠረው ሥጋ ጋር መዋሃዱን መለኮቱም የማይታመም የማይሞት ሲሆን ሥጋ መታመሙን መሞቱን እንወቅ። በሕማሙ በሞቱ ጊዜ መለኮት ከሥጋው ፈጽሞ አልተለየም። እግዚአብሔር ቃል በፈቃዱ ስለኛ እንደታመመ እንደሞተ መናገርስ የታመነ የተረዳ የቅና ነገር ነው። መለኮት ከሥጋ ሳይለይ ሕማምን ሞትን ለሥጋው አድርጓልና መለኮት ታመመ ሞት ተብሎ መናገር ግን የማይገባ አነጋገር ክህደትም ነው። የመለኮት ባህሪ አይለወጥምና ሕማም ሞትን ፈጽሞ አያገኘውምና ነገር ግን በሥጋው ሞተ ነፍሱም ከመለኮቱ ያይደለ ከሥጋው ተለየች። መለኮት ግን ከነፍሱም ከሥጋውም አልተለየም ከሁለቱም ተዋሕዶ አለ እንጂ። እነዚህም ነፍስና ሥጋ ናቸው። ሥጋ በመስቀል ላይ ተሰቅሎ ሳለ በመቃብርም ሳለ መለኮት ከሥጋ አልተለየም። ነፍስም ከሥጋ በተለየች ጊዜ ያን ጊዜ ወደ ሲኦል ወረደች። መለኮት ግን ከሁለቱ አልተለየም። የጳጳሳት አለቃ እግዚአብሔርን የሚያገለግል ሳዊሮስ በመጽሐፉ አማኑኤል ስለኛ እንደኛ ሞት ያለ ሞትን ሞታ አለ። ሞታችንም ይህ ነው፣ የነፍስ ከሥጋ መለየት። ስለዚህም ለመለኮቱ በሚገባ ሥልጣኑ ስለ ምእመናን ቤዛ ነፍሴን አሳልፌ ለሞት እሰጣለሁ። እኔ ወድጄ ለያት አለሁ እንጂ ነፍሴን በግድ ከሥጋዬ የሚለያት የለም አለ። ዳግመኛም ነፍሴን ከሥጋዬ ልለያት አዋሕጄም ላስነሳት ስልጣን አለኝ አለ። በመስቀል ላይ ሳለም ነፍሴን በአንተ እጅ ሰጣለሁ አለ። ይህንም ተናግሮ ነፍሱን ከሥጋው ለየ አለ። ዳግመኛ ሐዋርያትን የመሰለ አትናቴዎስ ጌታችን ክርስቶስ ወደ ሲኦል ወረደ፣ መውረዱም በነፍሱ ነው እንጂ በሥጋው አይደለም ከምታልፍበት ጊዜ የማስቀድሞ እንዳታልፍ ምድርን አጸናት። እሷን በውስጧም ያሉትን ያጸና ዘንድ ደሙን በምድር ላይ አፈሰሰ። ፍጥረታትንም ለመጠበቅ ሥጋን በመስቀል ላይ እንደተሰቀለ ተወው። ነፍሱ ግን ወደ ሲኦል ወርዳ በዚያ ያሉ ነፍሳትን አዳነች፣ ሲኦልንም በዘበዘች። ሥጋውን በምድር የተቀበሩ ሙታንን አስነሳ። የጌታችን ሥጋን በመስቀል ላይ ተሰቅሎ ሳለ ያን ጊዜ መቃብራት ተከፈቱ። ፈጣሪያቸውንም ባዩት ጊዜ የሲኦል በረኞች ሸሹ፣ ተበተኑ። የብረቱን መዝጊያ ሰበረ፣ የብረቱን ቁልፍም ጽና ፍዳን ማለት ነው ቀጠቀጠ፣ ነፍሳትን ይዞ ወደ አባቱ አወጣቸው አለ፣ አወጣቸው አለ። ዳግመኛ የቆጵሮስ ኤጲስቆጶስ ኤጲፋኒዎስ አርማስ በሚባል መጽሐፉ የጌታችን ነፍስ ወደ ሲኦል ወረደች፣ ሥጋው ግን ሦስት መዓልት ሦስት ሌሊት በመቃብር አደረ። ነፍስ የነፍሳትን ማውጣት ምስጢር በሲኦል ፈጽመች፣ ይዞ ሊያስቀራት አልቻለም አለ። ሐዋርያው ጴጥሮስም በዚያ ተግዘው የነበሩ ነፍሳትን ታድን ዘንድ ነፍስ ወደ ሲኦል ወረደች፣ ሲኦልም ይዛ ልታስቀራት አልቻለችም አለ። እርሱ ራሱ መድኃኒታችንም ነፍሴን ከሥጋ የለለያት አዋሕጄ የማስነሳት ሥልጣን አለኝ ብሏል። ዳግመኛም ቸር ጠባቂ እኔ ስለ ምእመናን ቤዛ ሰውነቴን ለሕማም ለሞት አሳልፌ እሰጣለሁ ብሏል። ዳግመኛ የጳጳሳት አለቃ ሳዊሮስ ወደ አውፋኒዎስ በላካት መልእክት ከወሪትና ከሙሴ በኋላ ሰው የሆነ እርሱ መሰቀልን ወደደ። ያዳንን መድኃኒታችን ይህ ነው። ፍጹም ቃል አንድ አካል በመሆን ከተዋሕደው ሥጋው ነፍሱን በፈቃዱ ለየ። መለኮት ፈጽሞ ከእርሷ ሳይለይ በመቃብር ያለ መፍረስን መበስበስን በሥጋው አጠፋ ነፍሱን መለኮት ከእርሷ ሳይለይ ወደ ሲኦል ወረደች። በዚያ ቦታ ተግዘው ሳሉ ነፍሳት ቁራኝነትን አጠፋችላቸው። ዳግመኛም የኑሴስ ኤጲስቆጶስ ጎርጎሬዎስ ይህ ክርስቶስን የሕማሙን ነገር በተናገረበት ድርሳኑ ጌታችን ክርስቶስ መከራ በተቀበለ ጊዜ መለኮት ከነፍስና ከሥጋ አልተለየም፣ ከሁለቱም ጋር ተዋሐደ እንጂ አለ። እንጂ በሥጋ የሞተ እርሱ የሞትን ሥልጣን አጠፋ በቀኝ ለተሰቀለው ወንበዴ በአባታችን በአዳም ትእዛዝ ማፍረስ ምክንያት ተዘግቶ የነበረ የገነትን በር ከፈተለት። የከበርክ የተወደድክ ወንድም ስለጠየከኝ እግዚአብሔር በቸርነቱ ብዛት እንደገለጠልኝ ከፍጹማን አበውም እንደተማርኳት ይህን ጻፍቁልህ ከቅዱስ ሰውነት የተላከች መልእክት የተጻፈባትን መጽሐፍ ያመጡልን። እነዚያንም እንደ ድህነታችን መጠን በፍጹሕ ልብ በብሩህ ገጽ ተቀብለናቸዋል። እነዚህንም እየተረጉም የሚያስተምር የደማስቆ ጳጳስ አዋቂ ቴዎፍሎስ ኦርቶዶክሳዊ መምህር የጤቤሪያ ጳጳስ ደገኘው ባስሌዎስን በእግር ለሚመስለው ጻድቁ ባስሌዎስ በመንፈሳዊ አገልግሎት ከእኛ ጋር የሚተባበሩ ወንድሞቻችን ናቸው። በሃይማኖት በምግባር የታነጹ እነዚህም ወደ እኛ በደረሱ ጊዜ ፊትህን እንዳየን ያህል በመምጣታቸው እጅግ ደስ አለን። እኛም በእውነት ለክህነት የበቁ ሆነው አግኝተናቸዋል። በመካከላችንም የእርቅ መልእክተኞች ስለሆኑ እግዚአብሔር ዋጋቸውን በበጎ ይክፈላቸው። እንዲሁም ፍጹም ተጋዳይ ደግ ቄስ አገልጋይ ዮሐንስንና ብሩክ ዲያቆን ሶሎሞንን እነዚህን ሁሉ ደስ ብሎን ተግተን ተቀብለናቸዋል። እነርሱ ለአባትነትህ በትጋት ታዘው ከቅዱስነትህ ተለይተው ወደ እኛ መጥተዋልና እኛም በቤተ ክርስቲያን ሁሉ በከተማው በገጠሩ ሁሉ የከበረች ከፍ ከፍ ያለች ስምህን ነግረናል በጸሎተ ቅዳሴ የሚጠሩ ዘንድ አዘዝናት። ሉል እግዚአብሔር ስምህን ያጽና። ለፈጣሪያችን ለኢየሱስ ክርስቶስ ምስጋና ይግባው። ከሥልጣንህ በታች ላሉ ለሹመትህ ለሚታዘዙ ሁሉ ሰላምታ እናቀርባለን። ከጻድቃን ጳጳሳት፣ ከደጋግ ኤጲስቆጶሳት፣ ከከበሩ ካህናት፣ ከንጹሐን መነኮሳት፣ ከምዕመናን ሕዝብ ከጌታችን ከኢየሱስ ክርስቶስ ማይበር ብፁሕ ወይ ወንድሞች ደቀ መዛሙርትህ ገብርኤል፣ እያሱ፣ ማርቆስ እጅ ነሱሃል። የሚያገለግሉን ሕዝብ ሁሉ እግዚአብሔር በሰላም በሕይወት ይጠብቃቸው፣ አሜን። መልእክትህን ለመስማት የተሰበሰቡ ኤጲስቆጶሳት አባቶቻችን ሁሉ እያንዳንዱ በየስማቸው እጅ ከመንሳት ጋር ለቅዱስነትህ ሰላምታ ያቀርባሉ። ይልቁንም የእስሙናይን ኤጲስቆጶስ አባ ሳዊሮስ፣ የብህምሳ ኤጲስቆጶስ ጸሐፊው አባ ማረቆስ፣ ቀሳውስት፣ ዲያቆናት፣ መነኮሳት፣ እግዚአብሔርን የሚወዱ መኳንንት በወንጌላዊ ማረቆስ መንበር ስር ያሉ ምእመናን ሕዝብ ሁሉ ከክፍለ አገር መጥተው ከእኛ ዘንድ የሚኖሩ አበው መነኮሳት በቤታቻቸው ያሉ ወንድሞች መነኮሳትም እጅ ነሷል። እኛም እንዳዘዝክ በፍቅር ልንጠብቃቸው ተዘጋጅተናል። ይህን መጽሐፍ የጻፈ የመኑፍ ኤጲስቆጶስ ንዑስ መቃራ ጫማሃን ይስማል። በእስክንድሪያው ሊቀጳጳሳት በአባ ፊላታ ውስጥ ትእዛዝ እግዚአብሔር አገር ወደ ሆነችው ወደ አንጾኪያው ሊቀ ጳጳሳት ወደ ቅዱስ አባ ዲዮናስዮስ ይህን መጽሐፍ ጻፍኩ። እኛ ኦርቶዶክሳውያን ቅዱስ ሰውነትህን ይጠብቅ ዘንድ ወገኖችን በሚገባ በፍቅር እንድትጠብቅ ሹመትህን ይፈጽምልህ ዘንድ በመለኮት አንድ በአካል ሦስት ብለን የምናመልካቸውን ስሉስ ቅዱስን እማልዳለሁ። ፍቅራችን በእግዚአብሔር የጸና ነውና ስለ ቀናች ሃይማኖት በመትጋታችን በአገልግሎታችንም አንድ ነንናም ይህች መጽሐፍ ፈጣሪያችን ክርስቶስ ከተወለደ በ979 ከንጹሐን ሰማዕታት ዘመን በ73 ዓመት በሚያዝያ ወር ተጻፈች። ሃይማኖተ አበው ምዕራፍ 105 የእስክንድሪያው ሊቀ ጳጳሳት አባ ፊላታዎስ የአንጾኪያው ሊቀ ጳጳሳት አባ ትናቴዎስ ልኮለት ለነበረው መልእክት ሲመልስ ከላካት መልእክት በአብ በወልድ በመንፈስ ቅዱስ እናምናለን። ሦስቱ አካላት በመለኮት አንድ ናቸው። አንድ ባሕርይ፣ አንድ መንግሥት፣ አንድ ሐሳብ፣ አንድ ፈቃድ ናቸው። በስም ሦስት እንደሆኑ በአካል በገጽ ሦስት ናቸው። በአንድ መለኮት አንድነትም አንድ ናቸው። ሊቀ ጳጳሳት ሳዊሮስ ወደ አንስጣሲዎስ በላካት መልእክቱ እንዲህ ብሎ እንዲያስተማረ በአንድ ጌታ በአንድ አምላክ እናምናለን። የአብ የወልድ የመንፈስ ቅዱስ አገዛዝ አንዲት ናት። ሦስትነት በአንድነት አንድነት በሦስትነት አለ። ሦስት አካላት፣ አንድ መለኮት፣ አንድ ክብር፣ አንድ ጌትነት ናቸው። የፈጣሪያችን አንድነት በሦስቱ አካላት በሦስቱ ገጻት ጸንቶ ይኖራልና እነዚህም አብ ወልድ፣ መንፈስ ቅዱስ ናቸው። የሦስትነት ምስጢር ይለያል አይለይም። በአካላት በገጻት ይለያሉ፣ በመለኮት ግን አይለዩም። አባቶች እንዳስተማሩን ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደትን እንሰግዳለን። በአካል ሦስት በባሕርይ አንድ ብለን የማመናችን በሦስቱም ስም የመጠመቃችን ፍጻሜ እንዲህ ነው። መምህር ባስልዮስ ወደ አዲስ ቂሳርያ በላካት መልእክቱ ለደቀ መዛሙርቱ ሄዳችሁ ሕዛብን ሁሉ አስተምሩ በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ብሎ እሱ መድኃኒታችን ጀመረ ብሎ እንዳስተማረ ለእኛ ከተሰጠችው ከእነዚህ ስሞች በቀር ለልቡና ሌላ የሚያሻው ነገር የለም። ስለዚህም ከሦስቱ አካላት አንዱም አንዱ በየገንዘባቸው አካል ልዩ እንዲሆኑ እንናገራለን እነዚህም የአብ የወልድ የመንፈስ ቅዱስ አካላት ናቸው። ባሔርያቸው ግን አንድ ነው። መንግሥታቸው አንድ ነው። ፈቃዳቸው አንድ ነው። ፈጽሞ መለየት ሳይኖርባቸው የሦስቱም ሐሳባቸው አንድ ነው። አብ በወልድ በመንፈስ ቅዱስ አለና ወልድም በአብ በመንፈስ ቅዱስ አለና መንፈስ ቅዱስም በአብ በወልድ አለና የሕይወት ትምህርት መገኛ ሐዋርያው አትናቴዎስ እንዲህ የሃይማኖትን ነገር በተናገረበት ድርሳኑ እኛስ ወልድ መንፈስ ቅዱስ ከአብ ጋር አንድ እንደሆኑ እናምናለን፣ እንታመናለን። የሦስቱም መለኮታቸው አንድ፣ ባሕርያቸው አንድ፣ ነገራቸው አንድ፣ ሥራቸው አንድ እንደሆኑ በእነርሱ የሚያምን የማይታመን ሁሉ ውጉዝ ይሆን አሜን። ዳግመኛም ከዘመን ሁሉ አስቀድሞ ከአብ በተወለደ ከብርሃን በተገኘ ብርሃን ከባሕርይ አምላክ በተገኘ የባሕርይ አምላክ የአብ አካሉ የመልኩ መታወቂያ በሚሆን ተቀዳሚ ተከታይ በሌለው በእግዚአብሔር ልጅ እናምናለን። ፍጥረቶቹን ይቅር ብሎ በአባታቸው በአዳም ትእዛዝ ማፍረስ ምክንያት ተፈርዶባቸው ከነበረ ፍዳ ሊያድናቸው በወደደ ጊዜ ልዑል ባሕሪውን ዝቅ አድርጎ ከባሕሪ ዙፋኑ ሳይለይ ወርዶ በድንግል ማኅፀን አደረ። በግብረ መንፈስ ቅዱስም ከእሷ ከነጽሔት ድንግል ከፍጹም አካሏ ነፍስን ሥጋን ነሥቶ ሰው ኮነ። ሥጋንም የምታውቅ የምትናገር ነፍስ ያለችው አንድ አካል በመሆን ከእሱ ጋር እንዲዋሃድ አደረገው። የከበረ ሐዋርያዊ አትናቴዎስ እንደተናገረ አምላክ ቃል ለተዋሃደው ለዚህ ሥጋ የምታውቅ የምትናገር ነፍስ አለችው። ተጸንሶ ዘጠኝ ወር ከአምስት ቀን በማሕፀን ቆየ በማሕፀን ቆየ። በእውነት አንድ አካል አንድ ገጽ በመሆን ፍጹም ሰው ሆኖ ከእሷ ተወለደ። ይህ ልደት በማይመረመር በማይነገር ድንቅ በሚሆን መስጢር ተደረገ። የሰው ልቡና እንዴት እንደሆነ ልደቱን ሊያውቅ አይችልም። እውቀትን ለሱ ብቻ እንተው እንጂ እንደ ሕፃናት ወተጠብቶ በየጥቂቱ አደገ። ከኀጢአት ብቻ በቀር በሥራው ሁሉ መሰለንም። ሰው ከሆነም በኋላ አንድ አካል አንድ ባሕሪ ሆኑ። በተዋህደው ተዋህዶ ጸንቶ ኖረ። በሦስት አካላት የአካል አራተኛ የባሕሪ ሁለተኛ አልተጨመረም። እርሱ የባሕርይ አምላክ ነው። በመለኮቱ ከአብ ጋር አንድ ነው። ሰው በመሆኑም ከእኛ ጋር አንድ ነው። እሱ ሰማያዊ ነው፣ ምድራዊም ነው። ይታያል፣ አይታይም፣ ይዳሰሳል፣ አይዳሰስም። እርሱ ቅርብ ነው፣ ሩቅም ነው። ይመረመራል፣ አይመረመርም፣ ይታመማል፣ አይታመምም። በሥጋ ታመመ እንጂ በባሕርይ መለኮቱ መታመም የለበትም። ከማይመረምር ከማይታወቅ ተዋሕዶ በኋላ የሚከፍሉት ሁለት ባሕርይ ሁለት አካል ሁለት ገጽ ሁለት ግብር ወይም ሁለት ፈቃድ የሚያደርጉት ግን በኬልቄዶን እንደተሰበሰቡ የአይሁድ ወገኖች ከሃዲው ሊሆን በጻፈው የክህደት መጽሐፍ የሚያምኑትም ከሁለት ባሕርያት ከሁለት አካላት አንድ ባሕሪ፣ አንድ አካል፣ አንድ ወልድ፣ አንድ ክርስቶስ፣ አንድ ገዢ እንደሆነ የማያምኑትም እንዲህ አንድ ባሕሪ፣ አንድ አካል ብሎ የማያምን ሁሉም የተወገዘ ይሆን። በክርስቶስ ያመንኛ ግን የመለኮት ባሕሪ ሥጋን ወደ መሆን እንዳልተለወጠ የሥጋ ባሕርም መለኮት ወደ መሆን እንዳልተለወጠ ሥጋን በቅድምና እንዳልነበረ እንናገራለን። ከእመቤታችን ከቅድስት ድንግል ማርያም ነስቶ በማይመረመር ድንቅ በሚሆን ምስጢር ከእሱ ጋር ተዋሕደ እንጂ። የፈጣሪያችን የአማኑኤልን ተዋሕዶ ወደ ሁለት ባሕርያት ወይም ወደ ሁለት አካላት፣ ወደ ሁለት ገጻት ሊከፍሉት አይገባም። እንዲህ ያለችውን ክፉ ሐሳብ የሚያስብና ከማይመረመር ተዋሕዶ በኋላ ነጣቂ ተኩላ ከሃዲው ሊሆን እንደ ጻፈው መጽሐፍ ሁለት ባሕሪ፣ ሁለት ገጽ፣ ሁለት መልክ ብሎ የሚያምን ሁሉ ውጉዝ ይሁን። ያ ከሃዲ ነፍስን የሚጎዳ ሊሆን በረከሰች መጽሐፉ ከተዋሕዶ በኋላ የስጋ ባሕሪ የስጋን ስራ እንዲሰራ ቃልም በባህሪው ብቻ የአምላክነትን ስራ እንዲሰራ ይናገራል። ታምራት ማድረግን ድንቅ ድንቅ ስራ መስራትን ድውይ መፈወስን ሙት ማስነሳትን ለቃል ብቻ ሰጥቶ ይናገራል። ጠቃቀኑን ስራ መራ መጠማትን ለስጋ ሰጥቶ ይነገራል። ያልነበረውን አስመስሎ ለጌታችን ለኢየሱስ ክርስቶስ የአምላክነትን ማዕረግ ይጨምራል። ኅድረትም አድርጎ መለኮት ያደረበት ሰው ነው ይለዋል። እንዲህ እንደ ሊሆን የሚያምኑትን ሐዋርያት የሰበሰቧት ቅድስት ቤተ ክርስቲያን ታወግዛቸዋለች፣ ከማኅበሯም ትለያቸዋለች። እኛም አውግዘን ከእኛ እንለያቸዋለን። እኛ ኦርቶዶክሳውያን ግን እግዚአብሔር ቃል ነፍስን ስጋ ነስቶ ፍጹም ሰው በሥራም ሁሉ መሰለን። በፈቃዱም መከራ ተቀበለ። እንዲሁም መራብን፣ መጠማትን፣ መተኛትን ከኃጢአት ብቻ በቀር የእኛን ሥራ ሁሉ ፈጸመ ብለን እናምናለን። ከዚህም በኋላ በፈቃዱ በሥጋው የእኛን ሕማም ታመመ፣ በእውነት የእኛን ሞት ሞተ። ይኸውም የነፍስ ከሥጋ መለየት ነው። በፈቃዱ በተለየ አካሉ ሞትን ገንዘብ አደረገ። በሦስተኛውም ቀን በሥልጣኑ ከሙታን ተለይቶ ተነሳ። በክብር ወደ ሰማይ አረገ። በአባት ወሪና ተቀመጠ። በኋለኛ ይቱ ቀንም በሙታን በሕያዋን ሊፈርድ ይመጣል። ሐዋርያት ባስተማሯት ሐዋርያት በሰበሰቧት በቤተ ክርስቲያን ገልጠን የምናስተምረው ሃይማኖታችን ይህ ነው። የተመሰገነ ቅዱስ ቄርሎስ የተናገረውን ዐሥራ ሁለቱን ክፍል ሃይማኖታቸው የቀና አባቶች የተናገሩትንም ሁሉ እግዚአብሔር የሚወደው ዘይኑን የጻፈውን የሁለቱን መናብርት አንድነት የሚያስረዳውን የተዋሕዶ መጽሐፍንም እንቀበላለን። እነዚህም ደጋጎች አባቶች የእናንተ መምህር አትናቴዎስ የእኛ መምህር አንስጣሴዎስ እንደወሰኑት የጴጥሮስ መንበር አንጾኪያ የማርቆስ መንበር እስክንድሪያ ናቸው። አንድ ያደረጉን በሃይማኖት አንድ መሆንን የቅድስት ቤተ ክርስቲያንን ፍቅር የመሠረቱልን እነዚህ ናቸው። አሁንም መናፍቃን ያመጡትን መለያየት ከእኛ ወጥተን እንጣል። ኦርቶዶክሳዊት ሃይማኖት የሚክደውን ሁሉ ከመካከላችን እናርቅ። ሃይማኖተ አበው ዘቅዱስ አትናቴዎስ ምዕራፍ 106 የአንጾኪያ ሊቀ ጳጳሳት የክብር አባታችን አትናቴዎስ ወደ እስክንድርያ ሊቀ ጳጳሳት ወደ ፊሎንጎስ ጽፎ ከላከው መልእክት በአብ ወልድ በመንፈስ ቅዱስ አምናለሁ ታመናለሁ። ሥላሴ በአንድነት የጸኑ ናቸው። በመለኮት አንድ ናቸው፣ በክብር ፍጥረትን ሁሉ በመፍጠር አንድ ናቸው። ያልተፈጠሩ ናቸው። ከጥንት ሁሉ አስቀድሞ የነበሩ ናቸው። ፍጥረታትን ሁሉ የፈጠሩ ናቸው። ወስነውም የሚያኖሯቸው ናቸው። ለፍጥረቱም ሁሉ በጎ በጎ ነገርን የሚሰጡ ናቸው። በአካላት ሦስት ናቸው። በመለኮት አንድ ናቸው። ከመንታዊ ከረባዬ ልዩ ናቸው። አንድነት በሦስትነት፣ ሦስትነት በአንድነት አለ። መለየት በአንድነት፣ አንድነት በመለየት አለ። ስለዚህም አንድ እግዚአብሔር፣ አንድ መለኮት፣ አንድ ባሕሪ፣ አንድ መንግሥት እንላለን። ቅዱሳን አካላት ሦስቱ ናቸው። የሦስቱ አካላት ገንዘብ የሚሆኑ ፍጹማን ገጻትም ሦስት ናቸው። እነዚህም አብ፣ ወልድ መንፈስ ቅዱስ ናቸው። ሦስቱን አካላት ከአካልነታቸው አውጥቶ በአንድ አካል እንደሚወስን ሦስትነትን እንደ ካደ እንደ ሰባልዮስ ሦስቱን አካላት አንድ ገጽ አንልም። ያ ካሃዲ ሦስቱን አካላት አብ ያለበት ጊዜ፣ ወልድም ያለበት ጊዜ፣ መንፈስ ቅዱስም ያለበት ጊዜ አለ፣ ለአብ ለወልድ ለመንፈስ ቅዱስ የሚገባቸውን ሰጥቶ አይናገርም አለ። ወልድም ያለበት ጊዜ አለ ነው፣ ይቅርታ ያለበት ሳይሆን ያለበት ነው ማለት ነው። መኖርን የሚያመለክት ሳይሆን ማለት መናገርን የሚያመለክት ነው። እኛ ግን በዘመኑ ሁሉ አብ አብ ነው እንላለን እሱ አብ በእውነት በቅድምና የነበረ ነውና። ወልድም በዘመኑ ሁሉ ወልድ ነው እንላለን እሱ ወልድ በእውነት በቅድምና የነበረ ነውና። እንዲሁም መንፈስ ቅዱስ በዘመኑ ሁሉ መንፈስ ቅዱስ ነው እንላለን እሱ መንፈስ ቅዱስ በእውነት በቅድምና የነበረ ነውና። እነዚህ ሶስት አካላት አንድ መለኮት ልዩ ሶስት የሚሆኑ የአብ የወልድ የመንፈስ ቅዱስ ገንዘቦች ናቸው። ደግሞ ከረከሰችው ከአሪዎስ ክህደትም እንራቅ። ስሉስ ቅዱስን ወደ ሁለት ባሕሪያት የከፈላቸው ፍጡርና ፈጣሪ ያደረጋቸው በባሕሪ የመለኮቱ መከፈል በሌለበት በአንድ እግዚአብሔር መከፈልንና የተለያዩ የመለኮት ማዕረጋትን ያመጣ የአሪዎስ ነው። እኛ ግን እግዚአብሔርን ወደምናገለግልበት ወደ ሃይማኖታችን ተመልሰን እነዚህን የተጠሉ ነገሮችን ከእኛ እናርቃለን። ይኸውም የአይሁዳዊ እምነት አንድ ገጽ ማለትን ጣዖታውያንና መናፍቃን እየከፋፈሉ የሚያምኑት እምነት ነው። እግዚአብሔር አንድ ነው፣ ባሕሪ አንድ ነው፣ መንግሥትም አንድ ነው፣ ሥልጣንም አንድ ነው፣ መሻትም አንድ ነው፣ ፈቃድም አንድ ነው እንላለን። በሁሉ ዘንድ የሚመሰገኑ በቅድስተ ሥላሴ የምናምነው እምነት እንዲህ ነው። እነዚህም አብ ወልድ፣ መንፈስ ቅዱስ ናቸው በገጽ ልዩ በባሕሪ መለኮት የማይለዩ ከሚሆኑ ከእነዚህ ከሦስቱ አካላት በቀር በሌላ አምላክ አናምንም። በቅድስ ሥላሴ ስለማመን በተናገረበት ድርሳኑ ደገኛው መምህር ባስልዮስ እንደተናገረ እነዚህም ያልተፈጠረ ባሕሪ ፍጥረትንም ሁሉ ለመፍጠር ለማሳለፍ የሚቻለው ሥልጣን አብ፣ ወልድ፣ መንፈስ ቅዱስ ናቸው። አንድ እግዚአብሔር፣ አንድ መለኮት፣ አንድ ባሕሪ ብለን ይህን በአካል ሦስት ማለትን የሚያፈርስብን አይደለም በአካላት ሶስት ማለትን መለኮትን ሶስት መለኮት ወደ መባል የሚከፍለው አይደለም። ከሶስት አካላት አንዱም አንዱ በየአካላቸው ጸንቶ ይኖራሉና መለኮትም በአንድነቱ ጸንቶ ይኖራልና ሶስት መለኮት ለመሆን አይከፈልምና ቅዱስ ሥላሴ መለየት በሌለበት አንድነት አንድ ናቸውና ስለፈጣሪያችን አንድነት ከቅዱሳን አባቶቻችን እንደ ተማርነው በማሳጠር ይህን ተናገር። ዳግመኛም ጌታችን ኢየሱስ ክርስቶስ ሰው የመሆኑን ነገር ልንናገር ይገባናል። ከአብ ባሕሪ የተገኘ ከዘመኑ ሁሉ አስቀድሞ ያለ አስቀድሞ ያለ ተደሮ ያለ ተፈልጦ ከሱ ጋር ያለ ከሶስቱ አካላት አንዱ አካል እግዚአብሔር ቃል ዓለም ሳይፈጠር በቅድምና ከአብ አካል ዘም አካል ባህሪ ዘም ባህሪ ተወለደ። በቅድምና ፍጥረትን ሁሉ በመፍጠር ከአብ ከመንፈስ ቅዱስ ጋር አንድ ነው። ፈጽሞ ለሞት ለጥፋት ተሰጥቶ ተስፋውን ማጥቶ የነበረ የሰውን ባህሪ ሊያድን በወደደ ጊዜ ወደ ጥንተ ተፈጥሮ ይመልሰው ዘንድ ራሱን ዝቅ አድርጎ ከጌትነቱ ዙፋን ሳይለይ በኋላ ዘመን ከሰማይ ሰማያት ወደኛ ወረደ። ዳግመኛ በጌትነቱ እንዲመጣ እንደተናገረ ለመለኮቱ እንደሚገባ ያከብሩት ዘንድ ሊቃነ መላይክትን፣ ሠራዊተ መላይክትን አስከትሎ ከእርሱ ጋር አላመጣም። ጠል ሳይነስ ሳይሰማ በፀምር እንደወረደ ሁልጊዜ የንጽሕት ድንግል በምትሆን በእውነት አምላክን በወለደች በማርያም ማኅፀን ማንም ሳያውቅ አደረ እንጂ ያለ ዘርአ ብእሲ በግብረ መንፈስ ቅዱስ ከእሷ ነፍስን ሥጋ ነስቶ ሰብ ሆነ። በባሕሪ በሕማም የሚመስለንን ነባቢት ለባዊት ነፍስ ያለችው ሥጋን ተዋሕደ። ጥበብ ለራሷ ቤት ሰራሽ ተብሎ እንደተጻፈ ያለመለየት ከዚህ ሥጋ ጋር የአካል የባሕሪ ተዋሕዶን ተዋሕደ። ከመዋሐዱ ሰው ከመሆኑም በፊት ሥጋ አልነበረውም። ለማይመረመር የአምላክነት ሥራ አለሚሆን ለዚህ ረቂቅ ምስጢር ትበቃለህ የተባለ የመላእክትና የሰማያውያን ሠራዊት አለቃ ገብርኤል ባበሰራት ጊዜ ተዋህደው እንጂ። ጸጋ ክብርን የተመላሽ ደስ ያለሽ ድንግል እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ይሆናልና ደስ ይበልሽ ብሎ አበሰራት። ከተጸነሰም በኋላ ያን ጊዜ የፅንስን ስርዓት ፈጸመ። ይኸውም ዘጠኝ ወር ከአምስት ቀን በመሕፀን መኖር ነው። ነፍስን ሥጋ ነስቶ ፍጹም ሰው ሆነ። በማይመረመር ከሰው ልቡን አበራቀ በማይመረመር ድንቅ ምስጢር ማየተ መድንግልናዋን ሳይለውጥ ከሷ ተወለደ። እርሱም ሰው የሆነ አምላክ ነው። ስለዚህም መለኮት ሥጋን ወደ መሆን ሥጋም መለኮትን ወደ መሆን አይለወጥም። እርሱ ከመለወጥ ከመለዋወጥ ሁሉ የራቀ ነው። ከተዋሕዶ በኋላ ግን ፈጽሞ መለየት የለበትም። ሰው የሆነ ቃል አንድ አካል አንድ ባሕሪ መሆኑ እውነተኛ ተዋሕዶ ይጸና ነው። እግዚአብሔር ያደረባቸው አበው እንዳስተማሩን ከተዋህዶ በኋላ ለጌታችን ለኢየሱስ ክርስቶስ ሁለት አካል ሁለት ባሕሪ ያለው ቃል አራተኛ አካልን መጨመራችን ነው። እንዲህ ያለውን መጥፎ ነገር እንደሚናገሩ እንደነዚያ መናፍቃንም እንሆናለን። እነዚያ ሰነፎች እንዲህ ብለው መናገራቸው ራሳቸውን አዋቂ ያደርጋሉ። እነርሱስ ከእኛ ሐዋርያት ከሰበሰቧት ከቅዱስ ቤተ ክርስቲያንም ትምህርት የተለዩ ናቸው። አንድ ክርስቶስን ሁለት አካል ሁለት ባሕሪ እንደምን ይሉታል? ቅድስት ሥላሴን እንዴት አራት አካላት ያደርጋሉ? እንዲህ ያለ የተነቀፈ ነገር ሊነገር አይገባም። ቅዱስ ቄረሎስ አካል የሌለው ምሳሌና መልክ የለም፣ ሰው መሆኑን ያስረዳ ዘንድ በአምላካዊ ምስጢር ከሦስቱ አካላት አንዱ አካል ተዋሕደ እንጂ አለ። ቅዱስ ቴዎዶጦስ ከሃዲው ንስጥሮስን ሲቃወም ክርስቶስን ወደ ሁለት ወገን የከፈለው አንዱን ሁለት፣ አንዱን ተገዥ፣ አንዱን ገዥ፣ አንዱን የሚታመም፣ አንዱን የማይታመም ብሎ አንዱን ሁለት ያደረገውን ንስጥሮስ ወዴት አለ? አንዱን ሥራ ሁለት ካደረጉት ከዚህ ምን ተዋሕዶ ይገኛል? ብሎ እንደተናገረ እንደዚሁ አትናቴዎስም ለወልድ ዋህድ ለአንዱ የሚሰገድለት ለአንዱ የማይሰገድለት ሁለት ባሕርያት አሉት አትበሉ። እኛ ግን ሥጋን የተዋሐደ እግዚአብሔር ቃል አንድ አካል አንድ ባሕሪ አንድ ገጽ እንላለን። ሥጋውን ሳንለይ አንዲት ስግደትን እንሰግድለታለን። የፈጣሪያችን እውነተኛ ተዋሕዶ እንዲህ ነው ያለመለየት ያለመለወጥ በእውነት አንድ የሆነ ይህ በእኛ ዘንድ የተረዳ ነው። እኛ ግን ከተዋሕዶ በኋላ ዳግመኛ የአካል የባሕርይ መከፈልን ሁሉ ከእኛ ልናርቅ ይገባናል። ቅዱስ ቄርሎስ ከሥራ በማናቸውም ሥራ ተቀዳሚ ተከታይ ለሌለው ለወልድ ሁለት ባሕርይ ሁለት አካል ሁለት ገጽ አለው ሊባል አይገባም እንዳለ ከሁለት ባሕርያት አንድ ባሕሪ እንደሆኑ እናውቃለን እንጂ እነዚህም በተዋህዶ አንድ ባሕሪ የሆኑ ትስቤትና መለኮት ናቸው በኬልቄዶን የተሰበሰቡ ሀጣን ከሃዲያን ግን የቅዱስ ወንጌል ሥርዓትን አፈረሱ የማይከፈለውን ጌታችንን ኢየሱስ ክርስቶስን እየራሳቸው ወደሆኑ ወደ ሁለት ባሕርያት ከፈሉት ደፍረውም ይህችስ የቀናች ሃይማኖት መሠረት ናት አሉ ለእኛ ግን ይህንን ድንቁርና ከአይሁድ የተገኘውን ክህደትም ከኛ አልናርቀው ከልቡናችንም ከልቡናችንን ፈጽሞን እንደመሰው ይገባናል። መለኮት የአምላክነትን ሥራ ይሠራል፣ ሥጋም የሰውነትን ሥራ ይሠራል አንልም። እንደ መጥፎ ሐሳባቸውም ከተዋህዶ በኋላ ይህም በመናገራቸው ሁለት አካል ሁለት ባሕሪ ማለትን ያመጣሉ። እነዚህ ሁሉ የተጠሉ የተነቀፉ ናቸው። ከእኛ ሃይማኖታቸው ከቅና በእውነት በቅንነት ቤተ ክርስቲያንን ከጠበቁ ከአባቶቻችን ትምህርትም የተለዩ ናቸው። ወደ እነዚያ ዓላውያን ክህደትም አንግባ። እኛስ ከሁለት ባሕርያት ከሁለት አካላት አንድ ሰው የሆነ ቃል አንድ ባሕሪ፣ አንድ ክርስቶስ፣ አንድ ጌታ፣ አንድ ወልድ፣ አንድ አካል፣ አንድ ገጽ ቢሆን እሱ እግዚአብሔር አምላካችን አማኑኤል እንደተባለ እናምናለን። እነዚህም መለኮትና ትስብእት ናቸው። ሁለቱም አንድ ባሕሪ፣ አንድ ግብር ሆኑ። አሁንም ሰው የሆነ አምላክ እንደሆነ እናምናለን። በባሕሪ የመለኮቱ አብን ይመስለዋል በባሕሪ ትስብእቱም እኛን ይመስለናል። ለመለኮቱ እንደሚገባ የባሕሪ አምላክነት ገንዘቡ የሚሆን አካል አለው እርሱ አምላክ ነውና፣ ከሥጋው ሳይለይ በሥልጣነ መለኮቱ ታምራትን አደረገ፣ ድንቅ ድንቅ ሥራንም ሰራ። የድካም ሥራዎችንም ለእሱ ገንዘብ አደረገ። እነዚህም ርሃብ፣ ጽም፣ ድካም፣ እነዚህንም የመሰለ ሁሉ ነው። በፈቃዱም የምታደን የሥጋ ሕማምን ታመመ፣ ስለ እኛም በመስቀል ላይ ሞተ። ዳግመኛም ለመለኮቱ የሚቻል እንደመሆኑ ከሦስት ቀን በኋላ መነሳቱን እናምናለን። ሞትን በሞቱ አጠፋው፣ ከእኛም ህማምን አጠፋ፣ እንደ እርሱም አስነሳን። የማንታመም እንድንሆን ከጽርቅ እንዳንርቅ፣ እንዳንለወጥ አደረገን። የማታልፍ የማትፈጸም የተመሰገነች ሕይወትንም እንዲሰጠን ነገረን። ኃጢአት የሌለበት የጌታችን ንጹሕ ሥጋው ከሰማይ እንደተገኘ ወይም ከሌላ ባሕሪ እንደተገኘ ወይም ነፍስ እውቀት እንደሌለው ወይም የማይታመም የማይሞት እንደሆነ የሚናገሩ ግን ይህን የሚናገሩ በእኛ ዘንድ ልብና አእምሮ እንደሌላቸው ሰነፎች ይሆናሉ። እኛም እነሱን እናረቃለን። በጊዜውም ሁሉ የጽድቅ ጠላቶች የሆኑ ሐሰት ነገርን በከንቱ የሚከተሉ መናፍቃንን ሁሉ እናወግዛቸዋለን። ምዕራፍ መቶ ሰባት ይቀጥላል። ረድኤተ እግዚአብሔር አይለየን።